አሜን እንግዲህ፣ እግዚአብሔር የተመሰገነ ይሁን። አሜን አሌሉያ። ዛሬ ነህሚያ ምዕራፍ አት2 ነገን ጨርሰዋለን፣ ጌታ ቢፈቅድ ይረዳ። በነዚህ በነበሩን ቆይታዎች በነህሚያ መጽሐፍ ላይ በጣም አስገራሚ አስገራሚ ነገር እየተከታተላችሁ ላላችሁ በኦርደር እየሰጠኋችሁ ተጠቀሙ፣ ግዴላችሁ። ምንም ጥርጥር የሌለው የኢየሱስን መንግስት ወንጌል ስለዚህ በዚህ ክፍል ላይ በጣም ደስ የሚሉ አስራ ሁለት ላይ አመስጋኞቹ ይላል። አመስጋኞች በቀኝና በግራ በነህሚያ ዘመን ነበሩ። እና ዛሬስ በአንተ ዘመን ብትል አሁንም አሉ፣ አለን። አመስጋኞች አሉ፣ የማያመሰግኑም አሉ። የምናመሰግን የምሥራች እላችኋለሁ። ቁጥር 43 ላይ ያለው ቃል በእናንተ ላይ ይሆናል። አሜን። በኢየሱስ ስም አነባለሁ። እግዚአብሔርም በታላቅ ደስታ ደስ አሰኝቷቸዋልና በዚያም ቀን ትልቅ መስዋዕትን አቀረቡ። ደስም አላቸው። ሴቶች ልጆቻቸውም ደግሞ ደስ አላቸው። የኢየሩሳሌም ደስታ ከሩቅ ተሰማ። አሜን። ኢየሱስን የምታመልኩ ኢየሱስን የምትወዱ ሁሉ ደስታችሁ ከሩቅ ይሰማል። አሜን። ኢየሱስ ያድናል። አሜን። ኢየሱስ ያድናል። አሜን። የኢየሩሳሌም ደስታ ከሩቅ ተሰማ። አሜን። ደስታችን ሩቅ የሚሰማበት ሰዓት ደርሷል። አሜን። አሜን ኢየሱስ ያድነን አሜን። የመጨረሻው ቁጥር እንዲህ ይላል፣ በኢየሱስም አነባለሁ። እስራኤልም ሁሉ በዘሩባቤልና በነህምያ ዘመን ለመዘምራኑና ለበረኞቹ ድልፈንታቸውን በየዕለቱ ይሰጡ ነበር። የተቀደሰውንም ነገር ለሌዋውያን ሰጡ። ሌዋውያንም ከተቀደሰው ነገር ለአሮን ልጆች ሰጡ ይልና፣ ይዘጋመን መልእክቱ እግዚአብሔር ይመስገን። አይዟችሁ አገልጋዮች፣ እውነተኛ አገልጋዮች የምታርፉበት ሰዓት መጥቷል። አሜን። እርግጠኛው ናገር አለው። ታርፋላችሁ ገሳችሁ ከሩቅ